ፀሐይን ማየትና በፀሐይ ማየትና ፀሐይን ማየት ይለያያል። በፀሐይ ማየት ትልም ይችላል። ፀሐይን ማየት ግን ለንስር ብቻ የተሰጠው ነው። ፀሐይን ትክ ብሎ የሚያይ ንስር ነው። እግዚአብሔርን የሚያይ ንጹሕ ሕሊና ያለው ክርስቲያን ብቻ ነው። በፀሐይ መመራት ሁሉም ይችላል። በዚህ ዓለም መኖር ሁሉም ይችላል። በእግዚአብሔር መግቦት መኖር ሁሉም ይችላል። እግዚአብሔር ፈጣሪ እንደሆነ ፈጣሪ አንድ ኃይል አለ ብሎ ማወቅ ሁሉም ይችላል። እግዚአብሔርን ትክ ብሎ ለማየት የሚያስችል ግን የልጅነት ዓይን ብቻ ነው። ያንን የሰጠን መድኃኔ ዓለም የተመሰገነ ይሁን። ስለዚህ ተመልከቱ እንደ ታላቁ ንስር ያለ የንስር ክንፍ እስከ ደመና አይደለም፣ የንስር ክንፍ ከደመና በላይ እንደሆነ ሁሉ ተመልከቱ። አንዲት አንዲት አንድ ንስር የተባለው ህያው እግዚአብሔር አምላካችን ነው። ሰረረ ንዑስ ኦፍ ወአብዳን እንዘ ይነብሩ ታይተጽላሎቱ እንዳለ ሊቁ በሃይማኖተ አበው ታና አንድ ወፍ ነበረ አለ። ተነስቶ ከዛፉ ላይ አረፈ። ከዛፉ ላይ ተነስቶ ደግሞ ሰነፎች ጥላው ስር እንደ ተቀመጡ በረረ ይላል። ያ ማለት ምን ማለት ነው? ንዑስ ኦፍ የተባለ ጌታ ነው። ዛፍ የተባለ መስቀል ነው። ዛፍ ሰዎችን እንዲያስጠብ፣ ዛፍ ሰዎችን እንዲያስጠጋ፣ ቅጠሉ ጥላ እንዲሆን፣ ፍሬ አፍርቶ እንዲመግብ ከመስቀሉ ፍሬ ከመስቀሉ የክርስቶስን ስጋና ደም አግኝተናልና በዛፍ ሁሉም ሰው እንደሚጠጋበት በመስቀል እኛ ክርስቲያኖች ተጠግተን ሕይወተ ነፍስ አግኝተንበታል። ከዲያብሎስ የቁራኝነት የባርነት ጥላ ወጥተን ክርስቶስን ተጠግተንበታልና ያ መስቀል ምን ይባላል? ዛፍ ይባላል። ሰነፎች በጥላው ስር ተቀምጠው ማለት አይሁድ ክርስቶስን እናጠፋዋለን ብለው በሰቀሉበት መስቀል ስር ተቀምጠው ሳለ መስቀሉ የድኅነት ባለቤት በሆነው በክርስቶስ መድኃኒት ሆኖ ክርስቶስ መስቀሉ ላይ ከተሰቀለ በኋላ ወደ መቃብር ወርዶ ተመልሶ አረገ ማለት ነው። ስለዚህ ንስር የተባለ ራሱ መድኃኔዓለም ክርስቶስ ነው። ጸሐይን በማየት ይበራል አለ። ተመልከቱ፣ ራሱን በማወቅ የሚኖር እግዚአብሔር ብቻ ነው። እግዚአብሔርን የሚያውቅ ማን ብቻ ነው? በሉ ንገሩኝ፣ እንጂ እግዚአብሔር ነው። ስለዚህ እንደ ንስር ክንፍ ያለ ተሰጣት ይላል። በሉ እስኪ ሁላችሁ እንደ ንስር በሉ። ያለ ምን ተሰጣት? እንደ ንስር ያለ ክንፍ ተሰጣት። ለዛት ሴት ሁለት ክንፍ ነው የተሰጣት ክርስቲያኖች ልብ ብላችሁ ስሙኝ። በሁለት ክንፍ ብቻ ነው በሮ መንግሥተ ሰማያት መግባት የሚቻለው ሁለት ክንፍ ምንድነው? አንደኛው ክንፍ የተባለው ሃይማኖቷ ነው፣ የድንግል ማርያም እምነቷ ነው። እስኪ በሉላችሁ ክንፍ ምንድን ነው በሉ እንጂ ንገሩኝ። እምነቷ ክንፍ ይባላል። ንስር ቢበር እስከ ጠፈር ነው። ድንግል ማርያም ግን ጠፈር ሳያግዳት ፍጥረታት ሁሉ ከሰው ልጆች ወገን ከሰው ልጆች ወገን እግዚአብሔርን ብቻ በማሰብ የምትታወቅ ድንግል ማርያም ናት። ያ ማለት ተመልከቱ፣ አንተ ሰው እግዚአብሔር የሰጠህን ህሊናን ተጠቅምበት ይላል። ማን የሰጠህን በሉ ንገሩኝ እንጂ። በምንም ነገር አንኮራም። እኛ የምንኮራው እግዚአብሔር ህሊናን ሰጥቶ ስለፈጠረን ብቻ ነው። ለምን መሰላችሁ? ሰው ሁሉን ነገር ሊወስድብን ይችላል። ህሊናችንን የሚወስድብን ሰው ግን የለም። ሰው ቤት ውስጥ አሽጎ አካላችን እንዳይወጣ ሊቆልፍብን ይችላል። ህሊናችን ከኪሩቤል መንበር ከሥላሴ መንበር ከኪሩቤል ዙፋን እንዳይደርስ የሚከለክለን ሰው የለም። ስለዚህ ያንን ህሊና ነው ድንግል ማርያም ያመጠቀችው። የሚመጥቅ ህሊና አለ፣ የሚወርድ ህሊና አለ። የሚመጥቅ ህሊና ሲባል ተመልከቱ ቅዱስ ዮሐንስ አፈወርቅ ምን እንዳለው ምንድን ነው ንስር ቢበር እስከ ጠፈር ነው ይላል። እስኪበሉላችሁ፣ ንስር ቢበር በሉ እስከ የት ነው አሁን ወፍ ፕሌን ቢበር እስከየት ነው? ስንት ማይል ነው? ወደ ላይ ከፍ ስንት ጫማ ነው ርቆ ሊሄድ የሚችለው? በምታውቁት ልክ ተናገሩ። እኔ እንግዲህ ብዙ የጃ አላቅም። እኔ ያልጫማ እኔ ያልጫማ ሲባል ሰምቻለሁ ብቻ። ደመናን ነው ሊያልፍ የሚችለው፣ ከዛ በላይ ይችላል። እሺ ንስር ቢሄድ ቢሄድ ደግሞ ሊሄድ የሚችለው እስከ የት ነው? እስከ ጠፈር ይሄዳል ማለት ነው። የንስር ያህል እንኳን ማንም መሄድ አይችልም። እኛ የፈለሰፍናቸው ቴክኖሎጂዎች ሁሉ መሄድ አይችሉም ማለት ነው። ከዛ በላይ ግን አስታውሱ። ምስር ቢበር እስከ ጠፈር ከሆነ፣ ተመልከቱ። አንሰ አሐውር ሀባሎ ወልደ ጓለማያው ይነብር በይማን አብ እኔ የምሄደው በአብ ቀኝ እስከ ተቀመጠው እስከ ማን ነው አለ። እስከ ወልድ ድረስ እሄዳለሁ። ንስር ቢበር እስከ ጠፈር ከሆነ፣ ንስር ቢበር እስከ ጠፈር ከሆነ የዋሃድ ቅዱስ ዮሐንስ ወንጌላዊ የበረረው እስከ የት ነው ካላችሁኝ፣ እስከ ሥላሴ ልብ ነው ብዬ እመልስላቸዋለሁ። እስኪ በሉላቸው፣ እስከ ሥላሴ በሉ፣ ልብ በሉ እንጂ። ገብርኤል ቢበር እስከ ዙፋኑ ድረስ ነው። ንስር ቢበር እስከ ጠፈር ድረስ ነው። መላክ ቢበር ኪሩቤል ሱራቴል ቢበሩ እስከ ዙፋኑ ድረስ፣ እስከ ጥጓ ነው ማለት ነው። እስከ ዙፋኑ ጥግ ድረስ ነው። ቅዱስ ዮሐንስ ወንጌላዊ ግን የበረረው እስከ የት ነው ካላችሁኝ እስከ ኪሩቤል ዙፋን ነው። ያ ብቻ አይደለም፣ ዙፋን ከሆነ ከላይ መቀመጥ ነው። የአብን ልብነት የወልድን ቃልነት ገብቶ ያወቀው ስለዚህ፣ እስከ የት ነው ማለት ነው? እስከ ልበ ስላሴ ይበራል ማለት ነው። ይህምን ይባላል ክንፍ እስኪበሉ፣ ክንፍ በሉ የክርስቲያኖች እኛ የምንበረው እስከ የት ነው ካላችሁ፣ እስከ አባ አለ ወልድ ይነብር በየማን አብ በአብ ቀኝ እስከሚቀመጠው እስከ ወልድ ነው አልኳችሁ። ወልድ ደግሞ የማን ቃል ነው ብላችሁ ስጠይቁኝ፣ ቅዱስ ዮሐንስ ማን ይመልሳል? ቀዳሚሁ ቃል ውእቱ፣ ያ ቃል በመጀመሪያ ነበረ፣ ያም ቃል እግዚአብሔር ነበረ አለ። የቃል ቃል ሀገሩ የት ነው? የቃል ሀገሩ የት ነው? እናንተ የቃላችሁ ሀገሩ በሉ እንጂ ንገሩኝ። ውስጣችን የቃላችሁ ሀገሩ የት ነው? የቃል ሀገሩ ልብ ነው። የቃል ሀገሩ ማለት ነው። እስኪ ባሉ ልብ ባሉ። ስለዚህ ቃል ብሎ ሲናገር እስከማ ልብ ድረስ በረረ ማለት ነው። እስከ ስላሴ ልብ፣ አብን በልብነት ከዊን፣ ወልድን በቃልነት ከዊን፣ መንፈስ ቅዱስን በሕይወትነት ከዊን ገለጠልን ማለት ነው። ይህንን ክንፍ ያገኘው ከየት ነው ካላችሁኝ፣ ከድንግል ማርያም ነው ያገኘው። ለዚህ ክንፍ የበቃበት ምንድነው ካላችሁ፣ አንደኛ ሃይማኖቱ ነው፣ ሁለተኛ ድንግልናው። ለዚህ ክብር አብቅቶታል። ከቃሉ ጋር ናችሁ ሰይ። በዚሁ አጋጣሚ ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠርኩ ይሆን? እስኪ በሉላችሁ። ድንግል ያልሆነ ሰው በሉ፣ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ ይሄ አራት ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። ሁለት ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ማለት ድንግልና ምንድነው ብላችሁ ስጠይቁኝ የሃይማኖት ድንግልና ከክህደት ንጹሕ የሆነ ሰው ማለት ነው። ገብቷችኋል አላደላው? ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ እነዚህ አምስቱ ሰነፎች ደናግል ግን መንግሥተ ሰማያት አልገቡም። አለ ድንግልና ብቻውን አያድንም ማለት እንግዲህ። ድንግልና ምንድን ነው ካላችሁን ከክህደት ደናግላን የሆኑ ብቻ ናቸው መንግሥተ ሰማያት የሚገቡት። በክርስቶስ ያመኑ ህሊናቸው፣ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግሥተ ሰማያት ይበቃሉ። አንድ ክንፍ ድንግልና ነው። ሁለተኛ ክንፍ ሃይማኖት ነው። እስኪ በሉ ሃይማኖት በሉ። ክንፍ ነው። ቅዱስ ዮሐንስ ይህንን ትምህርት ያገኘው ከየት ነው ካላችሁኝ ከድንግል ማርያም ነው። እስኪ በሉ ከድንግል ማርያም በሉ። እንግዲህ መልሼ እሷ ጋር አምጥቼ ትምህርቱን እዚህ ላይ ሊቋጨው ነው ማለት ነው። ሁለት ክንፍ የድንግል ማርያም አንዱ ክንፏ ሃይማኖት ብያችኋለሁ። እስኪ በሉ ሃይማኖት። ማለት ደግሞ ማመን ነው። እስኪ በሉ ማመን በሉ። በደንብ በሉ እንጂ። በማን ማመን እግዚአብሔር ይስጥልኝ። በእግዚአብሔር ማመን ማለት ተመልከቱ፣ በፍጹም በፍጥረታት ሁሉ ሊያደርጉት የማይችሉትን እምነት የፈጸመችው ድንግል ማርያም ናት። ማን ሁሉ አልኳችሁ? በዓለም ላይ ማንም ሰው ቢሆን ፍጥረታት እንኳን እንኳን ሊቀበሉት ሊያስቡት የማይችሉትን ማለት ነው። እንዴ አሁን በየት አገር ነው? አሁን በየትኛው አገር ነው? ተወልጃለሽ ስትባል ተወልጃለሽ ስትባል ያለ ወንድ መውለዷን ያመነች ሴት ታመጣላችሁ ባሉ፣ ንገሩኝ እንጂ ይሄንን ለማመን ምን ያስፈልጋል? የሃይማኖት ጉልበት። እስመ ከመዝ አቅመ ሰናይታ ለሃይማኖት። የሃይማኖት ጉልበቷ እስከየት ነው ብትለኝ፣ እንደ ድንግል ማርያም ነው። እንዴት ሰው ያለ ወንድ መውለዱን እንኳን አምናብ ከፍጥረታት መካከል የተገኘችም ለመውለድም የተመረጠች የተመረጠችው ሷናታ ያለ ወንድ እንዴት እንደሚወለድ ምልክት ምሳሌ ሳይኖራት አምና የተቀበለች ናት። ይህ ነው ሃይማኖቷ የሚባለው። ለዚህ ነው ሊቃውንቱ ምን ይሏታል? ብጽት አንቲ እንተታምኒ ከመይከውን ቃል ዘነገሩኪ ማበ እግዚአብሔር። ከእግዚአብሔር ተቀብለው ከእግዚአብሔር አምጥተው ቃልን ሲነግሩሽ የምታምኝ አንቺ ብጽት ነሽ። እስኪ በሉ ከእግዚአብሔር አግኝተው በሉ የነገሩሽን ምን የምት? የምታምኝ በሉ እንጂ። አንድ ክንፍ ተሰብሮ ነበር። ያ ምንድነው? የሃይማኖት ክንፍ። የሃይማኖትን ክንፍ የሰበረች ማናት? ሄዋን ናት። ሄዋን በቅጠል ተጠራጥራ በቅጠል እንኳን እግዚአብሔርን ማመን ሲያቅታት፣ ያንን ተመልከቱ። ቅጠልን በመብላት እግዚአብሔርን የካደችውን ሄዋንን ተመልከቱ። እግዚአብሔርን ያለ ዘር ተወልጃልሽ ተብላ በሃይማኖት ምን ሆነቻት? ክንፍ ሆነቻት ማለት ነው ሔዋን ህሊናዋ በመውረዱ ወደ ታች አወረደችን። ድንግል ማርያም ህሊናዋ ከፍ በማለቱ ወደ ሰማይ አወጣችንም። ለዚህ ነው ሊቃውንቱ ምን ይላሉ? ሃይማኖት ክር ነው ይላሉ። እስኪ በሉ ሃይማኖት በሉ ክር ነው። ሃይማኖት ክር ሲሆን ትህትና፣ ደግሞ ዘይት ነው። እስኪ በሉ ትህትና በሉ ዘይት። እሳት ለመንደድ ምን ያስፈልገዋል? ንገሩኝ እንጂ ምን ምን ያስፈልገዋል? እሳት ለመንደድ ምን ያስፈልገዋል? ዘይት ነገሩ። እናንተ ስቶብ እየለኮሳችሁ የምትኖሩ ሰዎች በምን አውቃችሁ ነው ስቶብ ነው የምትለኩሱት? ምንም ችግር የለውም እንኳን እናንተ ጋር ማለት ነው። እዚህ ተመልከቱ ልንገራችሁ። አንድ ሻማ ለአንድ ዘይት አንድ ክር ለመንደዱ ወይም አንድ ፈትል ምን ይደረጋል መሰላችሁ? ፈትል ይፈትላሉ፣ ጥጡን እናቶቻችን ድሮ አይበለውና፣ የዛሬዎቹን አይወክልም። ይፈትሉና ዘይት ውስጥ ያረጉታል ከዛ ፈትል ስላለ ፈትሉ ስላለ መንደድ ይችላል። ይችላል አይችልም? ምን ያስፈልገዋል? ፈትሉ ላይ እሳት ያስፈልገዋል። እሳቱ ስላለ ደግሞ ፈትል ከሌለ ንገሩኝ እንጂ። ፈትል ስላለ ደግሞ ዘይት ከሌለ በሉ እንጂ መልሱልኝ። ፈትል በሉ እሳት፣ ዘይት፣ ፈትል። ሃይማኖት ነው የድንግል ማርያም እምነቷ እስከ የት ነው ቢባል፣ ማንም ለክቶ ሊያውቀው አይችልም። ዝም ብቻ ነው ልንል የምንችለው ማለት ነው። ስለዚህ ተመልከቱ፣ ፈትል ሃይማኖት ከሆነ ያ በክሩ በዘይት ውስጥ ያለው ፈትል የተባለ እምነቷ ነው። ዘይት የተባለ ትህትናዋ ነው። የድንግል ማርያም ምኗ ነው አልኳችሁ? ዘይት ነው። ከዚያ በፈትሉ አናት ላይ እሳት እሳት ተጭሮ ወይንም እሳት ተደርጎበት በፈትሉ ላይ እሳቱ እንደሚነድ ተመልከቱ። በፈትሉ ላይ እሳቱ እየወረደ ወደ ታች ላለው ሰው ሁሉ እንደሚያበራ ሃይማኖት የተገለጠልን እሳት እግዚአብሔር ስጋዋን የተዋሃደላት አማናዊት አማናዊት ፈትል ድንግል ማርያም ናት። የድንግል ማርያም እምነት ነው እግዚአብሔርን ያወረደው የድንግል ማርያም እምነት ነው እግዚአብሔርን የገለጠው ሀይማኖት ብቻውን አላመጣውም። ለምን? ምን ያስፈልጋል? ዘይት በሉ እንጂ። ዘይት ደግሞ ትህትና ነው። ትህትናዋ ደግሞ ምንድን ነው ካላችሁኝ፣ የአምላክ እናት ነኝ ብላ እንኳን አልሰደድም ያላለች ትሁት ናት። አሁን የባለስልጣን እናቶች፣ የባለስልጣን ሚስቶች፣ የባለስልጣን እህት ወንድሞች በተራ መኪና ይሄዳሉ? እንደው ሌላውን መሰደዱን ተውታ፣ እንኳን አንገራግራቸዋቸው ማለት ነው አይሄዱም፣ ጥጋባቸው ማለት ነው። ደግሞ እንዳታጣሉኝሽል ደግ ናቸው፣ በቃ ተውኳቸው። እና ምን ለማለት ነው የፈለጉት? አያረጉትም። ድንግል ማርያም ግን የእግዚአብሔር እናቱ ስትዋል ተመልከቱ። ተሰደጅ ስትባል እኔ አንተን ወልጄ ለምደው ምሰደድ በፍጹም አልወጣትም እግዚአብሔርን ትንቢተ ኢሳይያስን እንኳን ስታነብ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የሚለውን ስታነብ እንኳን አረ ይቺ ድንግል ወልዳ ልጇን አዝዬላት፣ ጭራሮ ለቅሜላት፣ ውሃ ቀድቼላት፣ ልብሳ አጥቤላት፣ አቀበት ቁልቁለቱን አዝያ አውጥቻ ወርጄላት አለች እንጂ እኔ ብሆን የሚል የለባትም። ይሄ ትህትናዋ ነው። እግዚአብሔር እሷን እንዲመርጣት ያደረጋል። ያ ደግሞ ለምን መረጣት ከተባለ ደግሞ እንድትመረጥ ሆና የተገኘች በክንፍ ስለበረረች መሬት ተቀምጣ ጽርሐ አርያም የሚደርስ ሕሊና ስላላት፣ እዚህ ዓለም ተመልከቱ፣ ሔዋን በገነት ሆና ወደ ሲኦል ስታወርደን፣ ድንግል ማርያም በዚህ ዓለም ሆና ወደ ገነት ለመውጣት በቃን ማለት ነው። ለምን በእሷ ላይ መጣ? አካላችሁ ከአካሉ ጋር ናችሁ። አንድ ነገር ይናገራል፣ ቅዱስ አባ ጊዮርጊስ ዘጋስጫ ድንግል ማርያምን እግዚአብሔር ወደ ሰማይ ሳያወጣ ወደ ምድር መጣ፣ ይላል ለምን ቢባል፣ ተመልከቱ ፋትሉ ከሱ ጋር ደርሷልና፣ በድንግል ማርያም ፋትልነት የመጣው ክርስቶስ ነው፣ ለኛ ሊያበራልኝ የበቃል። ስለዚህ እሷን እያየ በእሷ በብሪት እናቱ እምነት የሁላችን የክህደት እምነት ተቆረጠልን። የእሷን ክንፍ እንዲሰጠን መድኃኒዓለም የተመሰገነ ይሁን። የእሷን ያህል ባናምንም በእሷ እምነት ይመረናል። የእኛን ክህደት ሲያየው የእናቱን እምነት አይቶ ይመረናል። ለዚህ ነው ቅድም እንዳልኳችሁ ምንድን ያልኳችሁ፣ ደናግላን ያልሆኑ ሰዎች መንግሥተ ሰማያት አይገቡም። ማለት ከሃዲ መንግሥተ ሰማያት አይገባም። የሕሊና ድንግልና አለ፣ የማየት ድንግልና አለ፣ የመስማት ድንግልና አለ፣ የማሽተት አለ። ብቻ ወደ ስምንት አይነት ድንግልና አለ። እሱን አልዘረዝርም አሁን ማለት። ብቻ የስጋ ድንግልና ግን አይደለም። ይሄን እንድታውቁት እፈልጋለሁ። የምን ድንግልና ነው? በሃይማኖት ተጠብቀው የኖሩ ሰዎች ቢያንስ ምክንያት ዲን እመቤታችን አለቻቸው፣ ለመዳን ምክንያት አለቻቸው። ምክንያቱም የድንግል ማርያም የእምነቷ ኃይል በፍጥረታት አይመዘንምና እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ ሁለተኛው ክንፍ የተባለው ደግሞ ምንድነው ካላችሁኝ ትህትናዋ ነው። እስኪ በሉ ክንፍ ምንድነው ንገሩኝ እንጂ ትህትና ክንፍ ተብሎ ይጠራል። የድንግል ማርያም እንትህትና በአንድ ቃል ብቻ ልንገራችሁ። ሰው ሰዎችን ሲያሙ ሰዎች ሰዎችን ሲያሙ ሰዎች ይናደዳሉ አይናደዱም? ንገሩኝ እንጂ እሺ። እናንተን አሁን ብናማችሁ ትናደዳላችሁ አትናደዱም? እኔም ጭምር እንናደዳላ አንናደድም? ግን እኮ ይኸውላችሁ ሰው ምን ይላል መሰላችሁ እኔ በፍፁም? እኔ ያ ያ ሳይሆን የሚያናድደኝ መታማቴ ሳይሆን እንደው በዚህ ነገር መጠርጠሬ ነው ይላል። መልሶ ማለት ነው እንዴ፣ አንዴ እኮ አይደለም። ይሄም ትዕቢት ነው። መልሶ ማለት ነው በዚህ ነገር መጠርጠሬ በሌላ ተመልከቱ። ሰው ራሱን ሌባ ነይ ሲል ሌባ ነይ ሲል ራሱን የሆነ ነገር ፈልጎ ነው። በፍጹም እንዳንተ አይነት በከተማው የለም እንዲባል ፈልጎ ነው ማለት ነው። ድንግልም ሰው በሰራው ስራ እንኳን ተመልከቱ፣ ቅዱስ ዮሐንስ አፈወርቅ እንደሚለው አንተ ሰው፣ አንተ ሰርቀህ ሌባ ነኝ በማለትህ ጻድቅ የምትሆን ከሆነ ጻድቅ የምትሆን ከሆነ ጻድቁ ኃጢአት ሳይኖርበት ኃጢአተኛ ነኝ ሲል የሚያገኘው ክብር ምን ያህል እንደሆነ ታውቃለሁ? ይል ሰው ሰርቆ። አዎ እውነቱን እኮ ነው። ሰርቀህ ሌባ ነኝ ስትል አዎ ትክክል ነህ፣ ግን ኃጢአትህን በማመንህ ምን ታገኛለህ አለ። በሉ ነገሩ ክብር፣ በሉ እንጂ ስንሰደብ የሚያስጠላን ስንሰደብ ሰው ሲንቀን የሚከፋን ምን ስለሆነ ነው ማለት ነው? ስላልገባን ነው ማለት ነው። ክርስቲያን ማለት እንደ ሞተ ሰው ሆኖ የሚኖር ሰው ነው። እስኪ በሉላችሁ ክርስቲያን ማለት በሉ እንደ ሞተ ሰው ሆኖ የሚኖር እንደ ሞተ ሰው ሆኖ መኖር ማለት ምን ማለት ነው? አንድ ብቻችን ልንገራችሁ፣ አንድ አባት አሉና ሊመነኩስ መጣ። አንድ ተማሪና ሊመነኩስ መጥቶ አባ እንደምን ዋሉ? እግዜር ይመስገን። ለማነኩስ ነው የመጣሁት። እሺ ህድና ሙታንን ስሰድባቸው ወለና አሉት። የሞቱትን ሰዎች መቃብር ያሉትን የሰማችሁ ነው። ማንን ትሄዳላችሁ? ጭንቅ እኮ ነው። ወለቱ ማለት ነው። ሰውን ማስተማር እራሱ በጣም ጭንቅ ነው። እኛ ገና አልገበ መታዘዝ ተመልከቱ። መታዘዝ በጣም ትልቅ ጉልበት አለው። እንቢተኝነት መታዘዝ ተመልከቱ። የማይቻለውን ነው ድንግል ማርያም የማይቻለውን ነው የቻለችው። በምኗ ነው? በመታዘዟ እኮ ነው። አንድ አባትም አድርገውታል። አንድ አባ ዮሐንስ የሚባሉ አባት ነበሩ፣ ጻድቅ ናቸውና አርፈዋል። አልሽ በዚህ ዘመን ያለ ሰው አላልኩም። ማደራችሁን እና እሳቸው አንዱን ተማሪያቸውን ሂድና አንበሳውን አባ ዮሐንስ ይጠራል ብለህ ይዘውና አሉት። ሄደና ጎዳና ሲጀምር ቆይ ቆይ ቆይ አሉት። እሺ እንካ በእጅህ ስገያዝና ጆሮውን ይዘህ ይዘውና አሉት። ማንን ነው በሉ ነገሩ፣ እንጂ ይቻላል። እሺ ብሎ ሄደ ማለት ነው። እሺ ስላለ ተመልከቱ፣ የ ወይም የመታዘዝ ጉልበቷ ምን ያህል እንደሆነች አስቡ። እሺ ብሎ ሄዶ ስጋውን እያሳየ ተመልከቱ፣ ሊጎረስ እኮ አሁን ትሄዳላችሁ፣ ውሻ ራሱ ታመጣላችሁ። እናንተ እንኳን ውሻ ድመት አታመጡ እንዴ? ቀልድ ነው እንዴ ግን አትዋጭራለች ማለት ነው ሄዶ ስጋውን እያሳየ አባዋንስና ብለው አያል ብሎ ጆሮ ይዞት መጣ። ማለት የምን ጉልበት ነው ካል ግን የመታዘዝ ጉልበት። ሰው ሲታዘዝ ኃይልን ያገኛል። እየሰማችሁ ነው? መታዘዝ ተመልከቱ። ህፃናትን በዛውም ላይ አንድ ነገር ልንገራችሁ። ቅዱስ አባ ጊዮርጊስ ዘጋሥጫ ይላል አንድን ህፃን ልጅ እናቱ ትታው ብትሄድ እባብ መጥቶ አብሮት ቢተኛ አይበላውም ይላል። እየሰማችሁ ነው የዓመት ልጅ እንደው እባቡን ብድግ አድርጎ ጉርስ ቢያደርገው እባብ መርዙን እርጭት ቢያረጋ አይበለው። የህፃኑ ደግነት የእባቡን መርዝ ያጠፋዋል ማለት ነው። ሰው ደግነት ነው ያጣው። ስለዚህ ተመልከቱ። ሄድና ምን አሉት የሞቱትን ሰዎች ስትሳደቡ ለና ትችላላችሁ ባለ ነገሩኝ። እንጂ ሄዶ ጅሎች እናንተ ብቻ እኔ እንግዲህ የመረጠውን የተሳደበውን ስድብ አልጻፉልንም። ግን ይመስለኛል ሳስበው በእኛ አጠራር ምንናገረው እናንተ ጅሎች፣ ደግደ እየመረጣችሁ ስደቧቸው ማትረቡ እናንተ አጭሮች፣ እናንተ የፈረሳችሁ፣ እናንተ የትል ጎረቤቶች፣ ዝናብ የሚያድርባችሁ መኖሪያ የላችሁ፣ ብቻ ምኑን እንደሰደበው አላውቅም። እንዲህ እያለ ሲወግራቸው ውሎ በስድብ መጣ። ማታ አባ አላቸው፣ አቤት፣ ስሳደቡ እየመጣ አላቸው። እሺ ዛሬ፣ ነገ ደግሞ ህድና ስታመሰግናቸው ዋላሉት፣ ምን ስትላቸው ባሉ ነገሩኝ። ሄዶ ደግሞ እናንተ ቅዱሳን የተከበራችሁ፣ ሲላቸው አለ ማለት በደንብ አርጉ ሲያከበሰብሳቸው፣ እንደናንተ ያለም የለ ቤተክርስቲያን፣ ወድቃችሁ የምትኖሩ ክርስቶስን የምትጠብቁ እንዲያ እንዲያ ሳይሆን አይቀርም ብዬ ነው ምርቃ ነው ሲላቸው ብሎ መጣ። ማታ መጣሁ፣ ትናንት ስሳደብ ዛሬ ሳመሰግኑ እየመጣሁ አላቸው። ሂድና እንደዚህ አሁን አሉት። እስኪ በሉላችሁ ሂድና በሉ ንገሩኝ እንጂ እንዴት ሁን እንደዚያ ሂድና እንደዚህ አሁን ማለት ሰው ሲሰድብህ የተሰደብከው ስድብ አንተን እንዳይነካ አድርግ አስበው። ሰው ሲ ሲመርቅህም ለአንተ ክብር እንደማይጨምርልህ አስቡ። ለዚህ እኮ ነው አንድ አባት አያ አላቸው፣ ኧረ በጣም ይቅርበለኝ፣ አያ ያህል ክብር የለኝም አሉ። አህያ፣ የተጫነችውን በክብር የምታደርስናት። እኔ ግን የእግዚአብሔርን ሕግ በልቼ በልቼ የጨረስኩ እኔ ካህያ እንሳለሁ እንጂ። እንጨት አላቸው። እንዴ እንጨት እኮ በገባበት ሰዓት ውስጥ ነዶ ዚያው የሚቀር ነው። እኔ ለተሰጠችኝ ሃይማኖት እንኳን በሰማዕትነት ያለሞትኩ እንዴት እንጨት ትለኛለን? አንተ ዝም ብለህ ከብት አላቸው። ከብት እኮ ጌታውን ያወቀ ግርግም ላይ ተገኝቶ ትንፋሹን የገበረ ነው። አንተ ድንጋይ አላችሁ። ድንጋይ ቤተ መቅደስ የሚሰራበት አሉት። አሁን ሰው የሚሰድባችሁን እኮ ማሳጣት ትችላለህ። በጣም የምንናደደው እኛ ምን ስለሆነ መስሏችሁ ነው? ሰው የሚናገረውን ነገር ነን ብለን ስለምናስብ እኮ ነው። ሰው የፈለገ ነገር ቢል ማድረግ ይችላል ባለው ነገር እንጂ አይችልም ትያ እኮ ነው መልሱ። እንዲ አሁን እንዲሁ ተመልከቱ። የቱን ያህል ብንሰደብ የሚመጥን ስድብ ሊገኝ ይችላል? እኛ የትኛውንም አይገኝም። ቅዱስ ዮሐንስ አፈወርቅ ይላል፣ ከብት ልበልህ አንተ ሰው ይልና አይ፣ ከብትስ ጌታውን ያውቃል። እሺ፣ ውሻ ልበልህ። ውሻ የጌታውን ቤት ይጠብቃል ይጥብቃል። እሺ እንግዲያውስ ምን ልበልህ? እባብ ልበልህ። እባብስ ወገኑን አይነድፍም። እሺ ጭልፊት ልበልህ። ጭልፊትም ልጆቿን ታሳድጋለች፣ ወገኖቿን አትበላም። እንግዲያውስ ምን ብዬ ልጥራህ አንተን ይልና፣ ተመልከቱ፣ ሰይጣን ልበልህ ይላል። ተመልከቱ አዛኙን ምሬ ነው ሰይጣን ልበልህ ወይ ይልና አይ፣ ሰይጣንም በሰይጣን ላይ አይጨክንም አንተ ግን በወንድምህ ላይ ስለ ጨከንክ ከሰይጣንም ብሰሃል። ሰይጣን የገንዘብ ባሪያ አይደለም፣ አንተ ለገንዘብ ባሪያ ሆነሃል። ሰይጣን የሱስ ባሪያ አይደለም፣ አንተ ለሱስ ባሪያ የልማድ ስረኛ ሆነሃል። ምን ልልህ እችላለሁ? እንኳንስ ክርስቲያን መባል ሰው ብዬ ልጠራ ምን ያስጠራሃል? ምን የሚያስጠራ ስም አለ? ይላል ተመልከቱ። እኛ የሚመጥነን ስድብ የለም እንጂ። ስለዚህ ምንድነው ለማለት የፈለግኩት፣ ሰው ቢሰድበንም እንዳይረብሸን መሆን አለብን። እስኪ ባለው ሰው ቢሰድበንም በሉ እኛን የሚገልጽ ስድብ አለ? በፍጹም የለም እኮ። ተመልከቱ ለዚህ ነው ጌታ እንኳን ምን አለመሰላችሁ። በምን አስተማስላ ለዛቲ ትውልድ ይችን ትውልድ በምን ልመስላት አለ። ሃለይነ ለክሙ ወይ ዘፈን ክሙ ዘፈንላችሁ፣ ሙሾ አላወጣችሁም። አስቆቀውነ ነህ ለክሙ ወይ በከይ ክሙ ይቅርታ፣ ዘፈንላችሁ፣ ሙሾ አላወጣችሁም፣ አልጨፈራችሁም፣ አለቀስንላችሁ፣ ሙሾ አላወጣችሁም። ይሄ ዘፈን ይፈቀዳል አይደለም ያልኩት፣ አደራችሁ። እኔ ማለት የፈለግኩን ሌላ ነው። ዘፈን የተባለ ልቅሶ የተባለ የዮሐንስ ስብከት ነው። ዮሐንስ እየበላ ቢመጣ አሃ ይሄማ ማይቅርታ ሳይበላ ቢመጣ ይሄማ ጋኔን አድሮበታል አላችሁም? እኔ ደግሞ ዮሐንስ ሳይበላ መምጣቱ በቤቱ እናው እንዲሳቡ ነው። ክርስቶስ ደግሞ ሲመጣ እየበላ እየጠጣ የታመሙትን በሽተኞችን፣ ዘማውያንን፣ ኃጢአተኞችን እየጠየቀ አብሯቸው እየዋለ ሊያድናቸው ቢቀመጥ ደግሞ ምን አሉት መሰላችሁ? ይሄ ደግሞ አርከ መጸብሃ ነው ኃጣን የኃጣን ወዳጅ የኃጢአተኞች የዘማውያን ወዳጅ ነው አሉት። ሎቱ ስብሐት። ስለዚህ ምን አላችሁ? ምን ባደርግላችሁ ነው የሚገባችሁ? ዮሐንስ ቢመጣ ጋኔን አለበት አላችሁ፣ እኔ ብመጣ ደግሞ የኃጢአተኛ ወዳጅ አላችሁኝ። በምን ልመስላችሁ እችላለሁ አላቸው። የተመልከቱ ተመልከቱ ምሳሌ ያጣለት ነው እኛ ምሳሌ የታጣልን ስለዚህ ምንድነው ለማለት የፈልኳችሁ የፈለኩት እንደ ሙታን ሆነን መኖር እስኪ በሉ ላይ እንደ ሙታን ሆነን በሉ መኖር ከዚህ በኋላ ማለት ነው ሰው ሲሰድበን ላለመረበሽ መዘጋጀት አለብን አይደለሁም አበቅ ከነገረኝም ትክክል ነው የሚሆነው አዎ ልክ ነህ ሰምታችኋል እስኪ በሉ አዎ ልክ ነህ በሉ ነገረኛ በሉ በሉ እንጂ በሉ እንጂ የሚያናደዳቸውን ስድብ እስኪያምጡ ትልቁን ነገረኛ አዎ ልክ ነህ። ልክ አይደለም። ዛሬ ነገር እዚህ ጋር ቁጭ ብለን እኔም እዚህ ጋር ሻሸን ጠምጥሜ ጤነኛ ሰው መስል፣ እናንተም እሱ ጋር ቁጭ ብላችሁ በነጠላ ጤነኛ ሰው ትመስሉ፣ ስትወጡ ያው እንግዲህ ጠሽ ታደርጋላችሁ። አንዷን ማለት ነው ነን እኮ በቃ ነ አዎ በቃ አለቀ። ሰው የሚሳደበውን አቶ እንዲሄድ ምን ማለት ነው

ቤተ ክርስቲያን የምታስተምራቸው አራት ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።